ሃምሳ ያህል የአፍሪካ መሪዎች የተገኙበት የአሜሪካ አፍሪካ ጉባኤ በዛሬው ዕለት በዋሽንግተን ከተማ የተከፈተ ሲሆን በዚህ ጉባኤ ላይ የኢትዮጵያ መንግስት ልዑካን መገኘታቸውን በመቃወም ነው ከተለያዩ የአሜሪካ ግዛቶች እንደዚሁም ከካናዳ ጭምር ኢትዮጵያውያን ተቃውሟቸውን ያሰሙት በዋሽንግተን የመሪዎቹ ስብስብ በሚካሄድበት አካባቢ በቁጥር በርካታ የሆኑ ኢትዮጵያውያን ቀያይ ፊኛዎችን ወደ ሰማይ በመልቀቅ ኢትዮጵያ ውስጥ ያለውን የሰብአዊ መብት ረገጣ ጥሪውን ላቀረቡት የአሜሪካ ባለስልጣናትና ሌሎች ተጋባዥ እንግዶች እንዲያዩት ተንቀሳቅሰዋል። ቀያዩ ፊኛ በኢትዮጵያ የሚፈሰውን ደምና የሰብአዊ መብት ረገጣ ለማሳየት የተለቀቀ እንደሆነም መረዳት ተችሏል። በዛሬው ተቃውሞ የተገኘው ህዝብ ከጸጥታ ኃይሎች ቁጥጥር ውጪ ቁጣው በመጨመሩ ለስብሰባው የተዘጉ መንገዶች እስኪከፈቱ መድረሳቸውን የደረሰን መረጃ ያመለክታል። በዚህ ህዝባዊ ትዕይንት የሃይማኖት አባቶች የተለያዩ ወገኖችም መልእክት አስተላልፈዋል። ስለዚህ ነገር አይደለም። ይህ ስርዓቱ የሚፈልገው፣ እኛ ግን እዛ ላይ እዳሆያስየልነው ዛሬ በቤተክርስቲያን ስምም በሃይማኖት ስም እምንጠይቃችሁ እኔ በራሴ ሁለት ነገር ነው። አንደኛ በፖለቲካ ልዩነት ያላችሁ ሰዎች ከዛሬ በኋላ የከሌ ፓርቲ የከሌ ፓርቲ እያላችሁ አትንገሩን። እሱን አንፈልግም እሱን አንፈልግም ለቁጥር የሚያታክት ፓርቲ አይደለም የምንፈልገው ዛሬ ዛሬ አንድ ልብ ያላቸው ጥቂት ግለሰቦች ህዝብ የሚመሩ ግለሰቦች ነው የምንፈልገው ዛሬ ዛሬ እውነት ያላቸው ለስልጣን የሚሮጡ ሳይሆኑ ህይወታቸውን ለህዝብ የሚሰጡ ሰዎች ነው የምንፈልገው ዛሬ ዛሬ ፍከራ አያስፈላጊያችን አይደለም ዛሬ በእንዲህ አይነት ተዘጋጅተናል ተደራጅተናል የሚለን አይደለም የምንፈልገው። ዛሬ የሚያደርግልን ነው የምንፈልገው። ዛሬ ስለ ይቅርታ የሚያወራን ሰው አልፈልግም። ዛሬ የይቅርታ ልብ ያላቸው ኢትዮጵያውያን በፍቅር በሰላም፣ በህብረት እንዲሄዱ ነው የምንፈልገው። ዛሬ ያለፈ የሃይማኖት ልዩነትን የሚነግረኝ ሃይማኖተኛ አልፈልግም። ዛሬ በኢትዮጵያ ሁሉም አማኞች በእኩል የፈለጉትን አምልከው የፈለጉትን ተናግረው በፈለጉት ሰርተው የፈለጉትን ሰርተው በፈለጉት ቦታ እንዲኖሩ የሚሰራ አስተዳደር እንዲመሰረት መሪነት የሚሰጠኝ ሰው ነው የምፈልገው። ዛሬ አንደዚህ ገለልተኛ ሌላ ጊዜ ምን እያለ ከወያኔ ጋር የሚታበል ጤ ስን አይደለም የምንፈልገው። ዛሬ እውነት የሆነ ነገር ት ቀትናለት ዛሬ አዬ እግዚአብሔር ያነግሰው ነው እያልክ በእግዚአብሔር የምትቀልድ ፖለቲከኛ በእግዚአብሔር የምትቀልድ አማኝ አልፈልግም። ዛሬ እግዚአብሔር ትክክለኛ የፍት ጌታ መሆኑን ለተጨቆኑ የቆመ አምላክ መሆኑን ዛሬ እያንዳንዱ ሰው በተፈጥሮው ነፃ መሆኑን የሚሰብክ እነዚህ ሰዎች ደግሞ የዚያ ጠላቶች መሆኑን የሚናገር ነው። ያን ምንፈልገ ዛሬ እዚህ በምንቆምበት ጊዜ የኢትዮጵያ መንግስት እንዲሰማን ወይም የአሜሪካ መንግስት እንዲሰማን ሳይሆን ፈጣራችን እንዲሰማን ብለን ነው። አላህም ሱብሃነሁ ወተዓላ ይሰማናል። ያቺ ሀገር ኢትዮጵያ እንደ ሰንደቅ ዓላማዋ ቀይ፣ ቢጫና አረንጓዴ እንደሆኑትና አንድን ሀገር እንደወከለችው ሁላ ክርስቲያን፣ እስላም፣ ዋቄ ፈታና ሌላው አንድ ኢትዮጵያን አንድ ኢትዮጵያውያኖች ነኝ ኦሮሞው፣ አማራው ሶማሌው፣ አፋሩ፣ ጉራጌው፣ ሌላው ኢትዮጵያዊ ነው። በዚህ በዘር በእምነት ለመለያየትና ጊዜውን ለማራዘም የሚፈልግ መንግስት ያለ ህዝብ የሚያስብ ሳይሆን ሰልፊሽ እንደሚሉት ወይም ደግሞ ግለኛዊ የሆነ ራስ ወዳድ የሆነ መንግስት ነው። ስለሆነ መንግስት እንደ መንግስት ለሀገሩ ህዝብ ማድረግ ያለበት ፍትህን ነው፣ ሰላምን ነው፣ እኩልነትን ነው። የዚህ ሀገር ቋንቋ የመንግስትን ሰራተኛ ወይም ባለስልጣን ሲቪል ሰርቫንት ነው የሚሉት፣ የህዝብ አገልጋይ ነው። የእኛዎቹ ግን በህዝብ ተገልጋዮች ናቸው። ያንን ያደረገው ደግሞ ሌላ አይደለም። እኔ አንተና አንቺ ነን። በገዛ እጃችን ያመጣ ነው ጣጣ ነው። ስለዚህ ለውጥ ያስፈልገናል። አባ አቴ ሲቆመው ይህንን የሚያደርግልን ነው የምንፈልገው፣ ይህንን የምናደርግልን ነው የምንፈልገው እያሉ ነው እየጠየቁ ያሉት። እኔ ደግሞ በተቃራኒው ያን የሚያደርገው ሰው ከሰማይ ወጥ እኔ እርሱ እናንተ እኛንን የምናደርገው እናደርገው ይገባውና አላደረግንም። ወንድም ሲሰቃይ ወንድም ሲቸገር ይሄን ያህል ፈተና ከተሰደደበት ሀገር ተይዞ ሲሄድ ምንድነው ነው የምትጠብቀው? እማ ትከላከል መጀመሪያ ወደዚህ የምንመጣው እንዲታወቅልን ትክክለኛ መሆኑን መበደላችን ለማሳወቅ መምጣት ነው። በደሉ ግን ለበደሉ መፍትሄ ፈላጊዎች እኛ ነው እንጂ ምንም ኢትዮጵያን የመሰለች ሀገር ኢትዮጵያውያንን የመሰሉ ህዝቦች የበቀሉባትና ያሉባት ሀገር እንዲህ ተንኮታ አክቷ እንዲህ ወርቃ ስትታይ ያ ገፋፋኝ። ምናልባት በህዝቡ መካከል ቆሜ ብናገር እሰማ ይሆን? ሰሚ የሰሚዎች ሁሉ ሰሚ፣ የጌቶች ሁሉ ጌታ፣ የንጉሶች ሁሉ ንጉሥ ምናልባት በዚህ አንደበት ብናገር ይህን ሁሉ ድል ማድረግ የሚችል እግዚአብሔር በኔ አድሮ አንድ ስራ ይሰራ ይሆን? የአባቶቻችንን የአፄ ካሌብን እና አፄ ገብረ መስቀልን ጉዞና ህይወት እንዳይ አደረገኝና ተገድጄ ወደዚህ ለመምጣት ቻል። ዘርፈው የማይጠግቡ የቀንጅቦች እንደሆኑም የመለኮታዊ ቁጣ እስኪመስለን እስኪ ታክተንም ተመልክተናል። በአማራው ህዝብ፣ በኦሮሞው ህዝብ፣ በአፋሩ፣ በኦጋደን ሶማሌ ህዝብ ላይ፣ በጋምቤላ አኙዋኮች ላይ፣ በደቡባዊ ኢትዮጵያ ልዩ ልዩ ማህበረሰቦች ላይ፣ በኢትዮጵያ ሙስሊም ህብረተሰብ ላይ፣ በክርስቲያኑ ላይ፣ በልዩ ልዩ ድርጅቶች የአባላት እና መሪዎች፣ በጋዜጠኞች በህዝባዊ ድርጅቶች መሪዎችና አባላት፣ ልዩ ልዩ የማህበረሰብ ክፍሎች ላይ የዘር ማጥፋት ወንጀል፣ የጦር ወንጀል፣ የጅምላ ግድያ፣ ድብደባ፣ ሰቆቃ፣ ማዋረድ የሰውን ቅስም ለመስበር በሴቶችም በወንዶችም ላይ የተፈጸሙ በሀገራችን ያልተለመዱ የወሲብ ጥቃቶችን ጨምሮ በቡድንም በግልም ፋሽስቱ ወያኔ አርነት ትግራይ ጠነ ሰፊ ጥቃት ሰለባ ያልሆነ ህብረተሰብ ኢትዮጵያዊ ክፍል ዛሬ በሀገራችን ከተሆኑ አይገኝም። በጉባኤው ለመታደም የመጡ ሀምሳ ያህል የአፍሪካ መሪዎችን ቢሆኑም ከኢትዮጵያ ባለስልጣናት ውጭ በሌሎች ላይ ተቃውሞ ለማሰማት አደባባይ የወጣ የሌላ ሀገር ዜጋ የለም። ኢትዮጵያውያኑ ነገ ምሽት በዋይት ሀውስ ለአፍሪካ መሪዎች በተጠራው የእራት ግብዣን ጠብቀው ተቃውሞ ለማሰማት መዘጋጀታቸውንም ለመረዳት ተችሏል።